ዛሬ የአኩፓክቸር ህክምና ላደርግ ነው። ይሄ ቦታ ቤትሳይዳ አኩፓክቸር ይባላል። ከቻይና የመጡ ሐኪሞች የተለያዩ የተቀመሙ መድኃኒቶችንና የአኩፓክቸር ህክምና እዚህ አዲስ አበባ ውስጥ እንደሚሰጡ ነግረውኛል። አኩፓክቸር ግን ምንድን ነው? አኩፓክቸር ቀጫጭን መርፌዎችን በሰውነታችን ላይ በመጠቀም ነርቭንና ጡንቻዎችን በማነቃቃት ሰውነት ህመምን እንዲቋቋም ለመርዳት የሚሰራ ነው። እንደኔ በቅርብ ለወለዱና ወገብ ህመም ለሚያስቸግራቸው እናቶችም ከፊዚዮቴራፒ እና ከሌሎች አካል እንቅስቃሴዎች ጋር ቢሰራ ለውጥ እንደሚያመጣ አንዳንድ ጥናቶች ያሳያሉ። እኔም እንግዲህ ይህንን ህክምና ለማድረግ ነው ወደ ቤተሳይዳ አኩፓክቸር የመጣሁት። መጀመሪያ ዶክተር ሊያንግ የሚሰማኝን ስሜት ከጠየቀችኝ እና የሚያመኝን ቦታ ካየች በኋላ ወደ ዶክተር ሊ መርሳኛለች። ከዛም ዶክተር ሊ ደግሞ አኩፓክቸሩን አድርጎልኛል። ሁሉን ነገር በጣም በጥንቃቄ ነው የሚሰሩት። በተጨማሪም ይህንን ማሽን ኤሌክትሮቴራፒ ይባላል። ተጠቅም ያለው ይህ ማሽን በብዛት የቆየ ጀርባ ህመም፣ ትከሻ ህመም ለመሳሰሉት እንደ ህመም ማስታገሻነት ይጠቅማል። ይህንን ህክምና ማግኘት የምትፈልጉ ከሆነ በዚህ ስልክ ቁጥር በመደወል ቀጠሮ ማስያዝ ትችላላችሁ። እኔ ዶክተር ዝማሬ ነኝ። መልካም ቀን።